አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባብሶይ ሀያል ሰማዕት። ይህም ወላጆቹ ጽኑ ክርስቲያኖች ሲሆኑ ለ17 ዓመት ያህል ልጅ የላቸው ነበርና እግዚአብሔርም መላእኩን ልኮ ልጅ እንደሚወልዱና በመልካም ሃይማኖት እንደሚያድግ በኋላም ለክርስቶስ ምስክር ሆኖ እንደሚያርፍ ነገራቸው። ይህም ልጃቸው አባብሶይ ሰባት ዓመት በሞላው ጊዜ ዮሴፍ ወደሚባል መምህር አስገቡት። በዚያም የክርስትናን ትምህርት እየተማረ ከባልንጀራው ጴጥሮስ ጋር አደገ። 27 ዓመትም በሞላው ጊዜ ወደ ሰኢድ መኮንን በመሄድ ምስክር ሆኖ ለመሞት አረፈ ወሰነ። በኋላም ነገር ሰሪዎች ቅዱስ ጴጥሮስና ብሶ የሚባሉ ዲያቆናት የክርስቶስ ታማኞች እንዳሉ ነገር ሰሩባቸው። መኮንኑም አስረው እንዲያሰቃያቸው አዘዘ። ብዙ መከራ ደረሱባቸው። በዚህ ምድር ላይ ቀረሽ የማይባል መከራ ደረሱባቸው። ማሰቃየት በሰለቹ ጊዜም አንገታቸውን በሰይፍ ቆርጠዋቸው በዛሬው ዕለት የሰማዕትነት አክሊልን ተቀበሉ። ሁለተኛ ቅድስት ማርታ ለባሲተ ክርስቶስ በቅድስናዋ የተወደሰች በስደት በበረሃ ያረፈች እናት ናት። ሶስተኛ ቅዱስ ያይቆም ምስራቃዊ በምስራቅ የሚኖር አባት ሲሆን በዘመኑ ታናሹ ቆስጠንቲኖስ የአሪዮስን ትምህርት የሚቀበል የነገሰበት ነበርና አብያተ ቤተ ክርስቲያናት እንዲዘጉና አብያተ ጣዖታት እንዲከፈቱ አደረገ። ታዲያ ይህም አባት በሰማ ጊዜ ይህን ንጉሥ ይገስጸው ዘንድ በፊቱ ቆመ ቤተ ክርስቲያንን እንዲከፍት ክርስቲያኖች እንዲጸልዩለት በዘመኑ ጦርነት ነበርና ጦርነቱንም ክርስቲያኖች ከጸልዩለት እንደሚያሸንፍ ነገረው ንጉሱ ግን አሻፈረ በማለት ይህን አባት አስረው እንዲገርፉት አድርጎ እሱ ወደ ጦርነት ሄደ በጦርነቱም ብዙ ወታደሮቹ አለቆ እሱም ሸሽቶ እሳት ውስጥ ገብቶ አረፈ ሞተ ሌሎችም ይህን የተመለከቱ የአባ ያዕቆብን ትንቢት መፈጸም የተመለከቱ በቀናች በኦርቶዶክሳዊት ሃይማኖት አመኑ። ከአሪዮስ ትምህርትም ፈጽመው ተመለሱ። በአባ ያዕቆብ ግርም ስር ወድቀው ይቅርበለን አሉት። ይህም አባት ብዙ ዘመን ሲያገለግል ከኖረ በኋላ በዛሬው ዕለት በሰማዕትነት አርፏል። አራተኛ ቅዱስ ቢፋሞን ሰማዕት የክርስቶስ ምስክር ሆኖ ያረፈ። አምስተኛ ቅዱስ መቃር ሰማዕት ይህም እንደዛው። ስድስተኛ ቅዱስ መርቆሪዎስ መርቆሪዎስና የመርቆሪዎስ ማህበረ ሰማዕታት። ወርሃዊ በዓላት አንደኛ ሐዋርያ ጴጥሮስና ጳውሎስ፣ ሁለተኛ አቡነ ገብረ መንፈስ ቅዱስ። የጻድቃን የሐዋርያት፣ የሰማዕታት በረከታቸው፣ ረዴታቸው፣ መንዚያቸው የአምላካችን የኢየሱስ ክርስቶስ ምህረት፣ ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።